ሰላም፣ ውድና የተከበራቸው የቻናል ቤተሰቦች፣ በያላችሁበት ሰላማችሁ በዘት ይበል። ለሞናል ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ውዶቼ። ቻናሌ በጣም እንትን እያለ ነው። በጣም መለከ ይህ ተበላላሽቷል፣ ተበላሽቶብኛል። ላይክ እስቲ አድርጉልኝ ውድ እህቶቼ ዛሬ ይዥላቸው የመጣሁት ወደ ሀገር ስትገቡ ያኔ አሁን እኛ ስንገባ ልብስ ኮተት ምናምን ከመሰብሰባችን እነዚህ አይነት እንደዚህ አይነት ማሽኖችን እዘን ብንገባ አሁን ስንሄድ ገጠራማ ከሆነ አስቸጋሪ ነው፣ ግን ከተማማ አካባቢ የምትኖሩ የምትኖሩ ሰዎች እንዳለ እነዚህ የቡና ማሽን፣ የሽንኩርት መፍጫ፣ ጁስ መፍጫዎችን እንደዚህም ይዛችሁ ብትገቡ በጣም ጠቀሜታ አለው። ማለት ቤታችሁ ላይ እንግዳ ቢመጣ ወዲያውኑ ቤታችሁ ላይ አቮካቶ ቢኖር፣ ብርቱካን ቢኖር፣ ሙዝ ቢኖር የፈለጋችሁትን ጁስ እንደምታቆት ማንኛውንም አትክልትን ቢኖር ወዲያውኑ ማሽኑ ካላችሁ ማውራት አጠገባችሁ ካለ ፈጭታችሁ ለእንግዳ ማቅረብ ትችላላችሁ። ይሄ ጁስ ማሽኑ ማለት ነው። ይሄ ደግሞ ቡና መፍጫው ደግሞ በቃ አውጥታችሁ መቀጥቀጥ ቀረ፣ ትሉትም ቀረ። በቃ ይሄን እያወጣችሁ በዚህኛው መፍጨት ማለት ነው። በጣም ይጠቅማል። የእውነት የሚሆናቸው ቡና ማሽን፣ በተለይ ቡና ማሽን፣ ጁስ መፍጫ፣ ሽንኩርት መፍጫ እንደምታውቁት አሁን ለብየቤታችን ይሄ ለምሳ ለቁርስ ለንጠቀም እንችላለን። ግን ቤታችን ላይ የሆነ አይነት ፕሮግራም ሲኖር፣ እንደዚሁ ደግሞ እንግዳ ሲመጣ የሆነ በቃ በዛ ያለ ምግብ ስንሰራ ይህን የሽንኩርት ማሽን በጣም ጠቀሜታ አለው። ዓመት በዓል ያለ ዓመት በዓል ሲመጣ እንዲሁ በዚህ አትቸገሩ፣ ስከድፎ ምን ስትሉ አትቸገሩም። ገጠር ከሆነ ይሄ ነገር ገጠር የምትኖሩት የምትኖሩት ገጠር ከሆነ በእርግጥ አይጠቅምም። ያን ሄዶ መቀመጥ ነው እንጂ የምሬ ነው። ከተማ አካባቢ በጣም በጣም አስፈላጊ ነው። ይህን ምስላችሁ አሁን፣ ይሄ በብዛት ካርጎ የምታደርጉ አላችሁ። ካርጎ የምታደርጉ ነው። ለምሳሌ ሻንጣ ውስጥ በጣም ይከብዳል። ያኔ ይህንን ሻንጣ ውስጥ ማድረግ ግን ችግር የለው። ልብሳችሁ ላይ ጥቅልል አድርጋችሁ እዛችሁ ብትሄዱ እሺ። ግን በተለይ ካርጎ እንትን የምትልኩ ልጆች እችን ነገር በዝቅተኛ እኛ ሀገር በጣም ውድ ነው። ይህን ነገር ልግዛ ብትሉ እንደምታውቁት ሀገር ላይ ልግዛ ብትሉ በጣም ውድ ነው። ያኔ አሁን አንዳንድ ሰው ብር ይዛችሁ ሄዱ፣ ብር ካለ አገር ሁሉ ነገር አለ የምትሉ አላችሁ። አገር እኮ ስንሄድ ሌላ ነገር ነው የምናስበው። ይሄን ነገር እንግዛ አንገዛም፣ ማይሆን ነገር ነው ማለት ነው። ሀገር ስንሄድ ይሁነ በቃ የያዝ ነው። ብር ራሱ የት እንደገባ አናውቀውም። ግን እዚህ ያለን የምንፈልገውን እቃ ማለት ነው፣ እዚህ ያላችሁ የምትፈልጉትን እቃ ካስገዛችሁ ወይም ደግሞ ይዛችሁ ከሄዳችሁ፣ ብዙ ሰው ጠርተው ብር ያዙ። ሀገራችን ላይ እቃ ሞልቷል። ሀገራችን ላይ እኮ እቃ የለም አይደለም፣ እቃ አለ ግን ከዛ ሀገር እገዛለሁ ብላችሁ ባዶዋችሁን እያንዳንዱን እዛ ሀገር እገዛለሁ ብላችሁ ባዶዋችሁን ሀገር ብትገቡ የያዛችሁትን ብር ለሌላ ነገር ነው የምታውሉት። ትሄዱና ተጠይቁና አስር ሺህ ብር የሆነ ከአስር ሺህ ብር ስትባሉ አዎ ለዚህኛው አስር ሺህ ብር ልሰጥ አልሰጥም ብላችሁ ነው የምትለቁት። ገባችሁ? ለምሳሌ አሁን አንድ ጁስ መፍጫ ማሽን እንበል ስምንት ሺህ ቢባል ወይ ደግሞ አስር ሺህ ቢባል ያንም ብር አውጥተን በአካል ሄደን ያንን ብር አውጥተን ለመክፈል በጣም የሚያሳዝነን አልገዛም ነው፣ ምን ነው ማለት ነው። ግን እዚህ አይናችን ጨፍነን ገዝተን ካርጎ የምናደርግ ወይንም ገዝተን የምንሄድ ነገር ከሆነ ለኛ ይጠቅመናል። የእንትን እውነት አትሸወዱ። እንትን በሉና፣ ማለት ነው። እዚህ እዚህ በጣም ርካሽ እኮ ነው። ያኔ ቢያንስ ከመቶ ሪያል ምናምን አያልፈውም። ከመቶ ድርሃም በላይ አይሆንም፣ በታች ቢሆን እንጂ ማለት ነው። ምሳሌ ይሄኛው ጁስ መፍጫው ሰባ ድርሃም ምናምን አለ። ይሄ ጁስ መፍጫው ማለት ነው፣ ሽንኩርት መፍጫው እንደዛ። በጣም ቀላል ብር ነው። ካርጎም ይሄን አክል እኮ ውድ አይደለም። ልብስ ካርጎ የምታደርጉ ነገር ከሆነ እንደዚህ እቃዎችን እውነቴንም አይጥበሻዎችን ሄዶ ራራት ማያቅ የለም ሐራር ነው እንትን ምግብ ስታስገቡ፣ እንትን ማያ ቀዘቅዘዋል አይደል? እሱን ሐራራ እንደዚህ ማፍጫዎችን፣ በቃ ፌርሞዝ፣ ምርጥ ፌርሞዝ። ካልተሰበረ እዚህ ሀገር በጣም ርካሽ ነው። እኛ ሀገር አንድ ፌርሞዝ ታውቃላችሁ፣ የምሬ ነው ብላችሁ ኦንላይን ላይ ዩቲዩብ ላይ ስንት ብለው እንደሚያስተዋውቁ የምሬ ነው። እኔ በሰሞኑ አንድ ፌርሞዝ አራት ሺህ አምስት ሺህ እያሉ አይቻለሁ። ገባችሁ? አራት ሺህ አምስት ሺህ ታሰባችሁታል? እዛ ሄዳችሁ ብትገዙ ብትገዙ አንድ ፌርሙስ ነው የምትገዙት። ሦስት ሁለት ልትገዙ ለሁለት ፌርሙስ ስምንት ሺህ መቼም ማታቁ የላቸው። እኔ እኔ ያለው ዩቱብ ላይ ሲያስተዋውቁ እንደዚህ። ስለዚህ ይሄ ነገር አለ ከቻላችሁ እዚሁ አይሰበርም ማለት እኔ ሀታ እኔ ካልሆነ አይደል ካርጎ በስነ ስርዓት ረትባችሁ በልብስ ጠቅልላችሁ ኮንፈርት ደግሞ በተለይ ካለ እንትን እቃችሁ ካርጎ ስታደረጉ ፖሽ ኮንፈርት ከገዛችሁ እሱ ውስጥ ጠቅልላ ካረጋችሁት ምንም ሳይሆን አንድ ነገር ሳይሆን ይደርሳል። ይደርሳል ማለት ነው እና ተጠቀሙበት፣ ተጠቀሙበት ስለማለት ነው። ያኔ ማያቅ አለ ሚያቅማለ ዩቱብ ላይ ሆነ ዩቱብ አይቶ ራሱ ሚያደርጋለ። ገባችሁ ምታቆ ኦኬ። አሁን እናቃለን። ያኔ በቃ ለአሁን እኛ የምንሰራው ይሄን ነገር ምንሰራ ለማያውቁ፣ ለአዳዲሶች፣ የመጀመራቸው ውጭ መጥተው ካርጎ ማድረግ የሚፈልጉ ምን እናድርግ ብለው ግራ የገባቸው እነነዛ እኛ እንትን እናደርጋለን። ስለዚህ ቪዲዮውን ላይክ አድርጉልኝ ወንድም እህቶቼ፣ ላይክ አድርጉ፣ ተጠቀሙበት። ያልገባችሁን ነገር ደግሞ ኮሜንት ላይ እየጠየቃችሁኝ እያንዳንዱ ቪዲዮ ሰንተርል እሰራለሁኝ። ያው እንደምታውቁት እዚህ አረብ አገር ስትኖር፣ ብዙዎቻችን እንደዚህ ያ ነገር ለመስራት ብዙም የሆነ አላደል አይመችም። ለዛ ነው እና አሁን ምሳሌ ይሄ የሻይ ግላስ ምናምን ቢቀርባችሁ ይሻላል። የሻይ ግላስ እንደዚህ ሲኒዎች ይሄ በዚህ ያው እሱም እዚህ ማለት ነው። በጣም ቀላል ብር ነው። ግን ሲኒ ምናምን ቢቀርባችሁ እሱ ያው ብዙ አያስጨንቅም። ሀገር ላይ ብትሄዱ ማለት ነው፣ ቡሽ ሲኒ ምናምን መግዛት ትችላላችሁ። የሻይ እንትን የውሃ ብጅርቆ እንደዚህ አይነት ነገር እንዳትገዙ። ይሄ መግዛት ያለባችሁ እነዛ ናቸው። በቃ እንደነገርኳችሁ የጁስ ማሽን፣ የቡና ማሽን፣ የሽንኩርት ማሽን ከቻላችሁ ፔርሚዞችን ከቻላችሁ እንደዚህ ሀራራዎችን እንደዚህ አይነት ነገሮችን ወላሂ ካርጎ አድርጉ፣ ተጠቀሙበት፣ ገዝታችሁ ላኩ። አገር አለ አገር ሞልቷል። ካርጎ ታድርጉ። እዛ ዩቱብ ለቁጭ ብለው ለቢዝነሳቸው ለእናንተ ማለት ነው። እናንተ ስንት ነው አምስት ሺህ እዚህ በቃ ስላላችሁ የአገሩን ነገር ምንም ስለማታቆትነው ካላችሁ ለእነዛ እየላካቸው ብራችሁ ዝም ብላችሁ በራችሁን ትደፋላችሁ። ሌ እሺ እናንተ ምን እነሱም ለቢዝነስ ነው፣ እዛ ቁጭ ብለው። ከሀገር ስትመጡ ይሄን ነገር እትያዙ። ይሄ ነገር ሀገር ላይ ሞልቷል፣ ሀገራችን ላይ ሞልቷል። እነሱም ለቢዝነሳቸው ነው፣ አትስሙ። እናንተ በቃ እንደነገርኳችሁ ያኔ ዝም ብላችሁ ሻንጣ ይዛችሁ የምትገቡ ነገር ከሆነ ይሁን። አንዳንድ ነገር አንዱ ለሶስት ነገር ይዛችሁ ሂዱ። እንደነገርካቸው አገር ሀገር ከሄድን በኋላ ገንዘቡን ለማውጣት ራሱ እንዴት እንደሚያሳዝነን በጣም ነው የሚያሳዝነን፣ ውድ ማለት ነው። ስለዚህ ሁሉም የሚሰራው ሁሉም የሚሰራው ላይ የራሱ ነው። በአሁኑ ጊዜ ለእናንተ የሚያስብላችሁ ማንም የለም እና ቪዲዮን ላይክ አድርጎ የፈለጋችሁትን ኮሜንት ስር መጠየቅ ትችላላችሁ። የዛሬው ቪዲዮ ደግሞ ይህን ይመስላል። በቀጣይ እስከምንገናኝ